ማፌድ መጣው ከጉራጌ ጋር መስቀልላ ከብር ማፌድ ባሩኝ። ቱባ ባህሉ ከሚታይባቸው ውብ የጉራጌ መንደሮች አንዷ። አሁን ከእኔ ጋር የማፌድ እንግዶች ናችሁ። የደጉ ሰው የነዳ ሽጉሞ ቤተሰቦ ናቸዋል ጉራጌ ቤቷ አይጠበውም ብቻ እንግዳው ሁኑ። የእነኚህ መንደሮች እንግዳ ነኝ። የእንሰዳር ዓለሜ ልቀጭ በታላቁ ቀን ደርሻለሁ። ማፌድ ለምና ደስ የምትል የገጠር መንደር ናት። ከጎጆው ልባቸው ይሰፋል። ጊዮርጊስ ነዳን ተከትዬ ባሩድ መጣው! የጉራጌ መንደሮች የመስቀል ድባብ ላይ ናቸው። ከመስከረም 14 ጀምሮ ያሉት ተከታታይ ቀናት እዚህ ውብ የገጠር መንደር ውስጥ ልዩ ትርጉም አላቸው። ሰው ከያለበት ቤተሰቡን ብሎ መጥቷል። ያለው ነው ተጠራቅመን የሚመጣው ስለዚህ እንደዚህ አይነት ፍቅር እግዚአብሔር ይስጠህ። ኖሩ ብሔር ያድናል። ኢትዮጵያ ሀገራችን ሰላም ትሆኑ። በእኔ የጎደለው መድኃኒዓለም መስቀል። ጉራጌ ከምርቃት እንደምን ተቆራኙ። ሰው ይመረቃል፣ ሀገር ይመረቃል፣ ዘመን ይባረካል። አመቱን መልካም የሆን ዘንድ አባቶች ምኞት ግልጸው ይመርቃሉ። ኖራ ይንችላል ጊዜ ንወላን እኛን አክብራችሁ እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ስሜ ጊዮርጊስ ነዳ ይባላል። ለቤቱ ስድስተኛ ልጅ ነኝ እና መስቀልን ልናከብር ልጆቼ፣ እህቶቼ፣ ወንድሞቼ ሁሉም ተሰብስበው መጥተዋል። ዛሬ የጎመን ክትፎ ይባላል። መስቀለት ስማማ እንዲ እግረተቅራ እን እግረ ተቅራ እንዲ የወጣኹ ዋኹ በሰላም ጎይታ ግባኹ ጀንጅር ቃርኽር ታበ ጎዳማኸ አጋዝን ቶራ እድሜ ያኸ ሰንብት ወሄ ዘንጋ ቺያኸ ትትፈርት ቶራ ማፌድ በየቤቷ ሜን እያለ ነው የመንደሮቹ ውበትና ጽዳት ሁሌም ይሄን መስሎ እንዳሸበረቀ ነው። ማፌድ ባሩኝ ዛሬ የእርድ ቀን ነው። በባህሉ መሰረት እዚህ እርድ መስከረም አስራ አምስት ይከናወናል።

የአብሮነት በዓል የእርዱ በሬ ቀረበ። ባህሉ ምርቃትን ያስቀድማል። አብሬ ነኝ አሜን እላለሁ። ይህን መሰል የሀገሬ ሰው ንጹህ ልብ መልካም ምኞት ሁሉን አሸንፈው ሀገሬን ከዘመን ዘመን የሚያሻግራት ይመስለኛል። በደስታ ደጋግሜ አሜን እላለሁ። እርዱ በየቤተሰቡ መካከል በጋራ ይከናወናል። ከመስቀል በዓል አከባበሩ እሴት የእርድ ቀን ልዩ ቦታ ይሰጠዋል። ስርዓቱ፣ ምርቃቱና መሰባሰቡ ደምቆ ያይላል። ደግሞ ምርቃት ደግሞ አሜን ማለት አገኘና ሰላም ወይተናል

አሁን በየጎጆው ቅጥር የባሩኝ መንደሮች እርድ ላይ ናቸው። የእርድ ስርዓቱ መሰባሰብ፣ አብሮ መሆን፣ መደሰት፣ መስቀልን ማክበር ነው። የመስቀል ድግስ እርዱ ላይ እጅግ ይደምቃል። እንዲህ ባለው እንግዳ ተቀባይነት እንግድነት የለም፣ እንደ ቤተሰቡ አባል የመስቀል አድማቂዎች ሆንን። እንዲህ ያለ ውብ ቦታ ይሄንን የመሰለ ልዩ ቀን ማሳለፍ አይረሴ ነው። እያንዳንዱ ቀን አጭር ነው። በደስተኝነት ስሜት ነግቶ ይመሻል። የምሽቱ ሌላ ድባብ፣ ትልቁ የእንግዳ መቀበያ ጎጆ ደመቀ። ለዕለቱ የሚሆነው የባህል ምግብ እየተሰናዳ ነው። ሐርዛ የዕለቱ ባለ ተራ፣ የጉራጌ ባህላዊ ምግቦች አድራሻቸው መስቀል ይመስላል። ለመስቀል እዚህ ስትደርሱ ጎጆ ይለያያል እንጂ ስርዓቱ አንድ ነው። ሁሉም ቤት በዚህ ሰዓት እንዲህ እየሆነ መሆኑን አሰብኩት። ይሄ ቤተሰብ እኛን ደስ እንዲለን ብዙ ደከመ። እንዴት አለመደሰትስ ይቻላል? ምግቡ በቂቤ በደንብ ታሸ። ቅቤ የመስቀል ምግቦች ሁሉ ማጀቢያ ነው። ሀርዛው ተሰናርቶ አበቃ። ገበታው ተዘረጋ። እንደ ወጉ ቆጮ የፊታችን ተደረደረ። ሀርዛ ልዩ ምግብ በጉራጌ ባህል በ15 እርድ ተፈጽመዋል። አሁን ደግሞ አርዛ ልንበላ ነው። አርዛ ማለት እንደ ዱለት ተከትፎ እንትን ጭቅና ስጋ ምናምን ተከትፎ የሚቀርብ እንደ ክትፎ የሚቀርብ ስጋ ነው። ይሄ የሚበላው በመስቀል በዛሬ ቀን በዚህ ሰዓት የሚበላ ምግብ ነው። ሁሌ መስከረም 15 ማለት ሁሌ መስከረም 15 ከእርድ በኋላ መጀመሪያ የሚበላው ምግብ ይሄ አርዛ ነው። አምስት እርድ ውያለው መጀመሪያ ያው ከታላቅ ይጀመራል። ታላቅ ጋር መጀመሪያ እርድ ይፈጸማል። ማፌድ ባሩኝ ተገኝተን የመስቀልን በዓል እያከበርን ነው። ዛሬ መስከረም 15 ቀን የተለያዩ ስነ ስርዓቶችን ስንመለከቱ ለን እዚህ ሰዓት ደርሰናል። ምሽቱን በእለቱ የሚቀርበው የአርዛ ባህላዊ ምግብ ቀርቦልን ቆይታ እያደረግን ነው። የአቶ ነዳና የቤተሰቦቻቸው እንግዶች ሆነን የመጣ ነው። ደመራው ነገን የሚበራው በዚህ ሁኔታ እየተጨዋወትን ምሽቱን ቆይታ እናደርጋለን። የመስቀል እንግዶች ሆናችሁ ጉራጌ መንደር መጣችኋል። አሁንም መልካም ቆይታ። የእናንተ ስሜት አልኳቸው አብረውኝ በእንግድነት የታደሙትን የሚጣፍጥና ቆንጆ ምግብ ነው ከምግቡ ነው የበለጠ የመጣንበት ቤተሰብ እንደ አርዛ የሚጣፍጥ ደስ የሚል ቤተሰብ። ሌሊት ለሊቱ እስኪጋመስ ግብዣው ቀጠለ። በጣም ጥሩ ነው። እንደተባለው ባዕድነት አይሰማም፣ እንደ መጣ ትቀላቀላለህ እንጂ የእንግድነት ስሜት እንዲሰማ አደርግ። ከመጣን ከ30 ደቂቃ በኋላ ማዘዝ የጀመርነው ሰላም አገዝ የጀመረ ነው። አካባቢው በጣም ደስ ይላል። መልካም ምድሩ በጣም ደስ ይላል። በጣም አረንጓዴ ነው። የቤቶቹ አሰራር፣ የግቢው፣ የአካባቢው ንጽህና፣ ወንዙ በሙሉ ዙሪያ ያለው አትክልቱ፣ ተፈጥሮ በጣም ደስ ይላል። የቤቶቹ ደግሞ እንግዲህ ራሱ የመንደሩ ቅየሳ ሁሉ በጣም የሚያምር ነው። የደጋጎቹ ሰዎች እንግዶች ሆነናል። ሊያውም የመስቀል ቀን የደረስን ሐርዛ የሚበላበት የእርዱ ቀን። ምሽት እንዲህ አለፈ። እነሆ ዛሬ ደመራ ነው። ወደ ደመራው ከመውጣታችን በፊት ቁርስ ተጋበዝን። መስቀልን ከጉራጌ ጋር እያከበርን ነው። ማፌድ ደርሰን የባሩኝ መንደር እንግዶች ሆነናል። በምርቃትም ለኮስን። ባሩኝ የመስቀል በዓል ከየቅጥሩ ወጥቶ ጎዳናዋ ላይ የሚደምቅበት ቀን ደርሳለች። የመንደሯ ሰው ሰብሰብ ብሎ በጋራ ደመራውን ይለኩሳል። በአቶ ነዳ መሪነት ችቦችንን ይዘን ወደ ደመራው ቦታ ጉዞ ጀመረ። መንገዱ ርዝመት ነዶ ቢያልቅስ በሚል አላሰጋኝም። በባሩኝ ጎዳና የተለኮሰ ችቧን ግቤ ወደ ደመራው ከሚጓዙት የመስቀል እንግዶች አንዱ ሆንኩ። ሁሉም ከየቤት ወደሚሰበሰብበት እየሄድን ነው። ይህ የመንደሯ የደመራ ቦታ ነው። ችቧችንን ደመር ነው። በእያንዳንዱ ሰው ችቦ ደመራው ደጎስ አለ። መስቀልን ብሎ ከያለበት እየቤቱ የደረሰው የባሩ መንደር ሰው አሁን ደግሞ ከየቤቱ ወደ ደመራው ስፍራ ይመጣል። ይቺ መንደር ለብዙ ዓመት ከአንድ ድምጽ ጋር ደመራን ታስታውሳለች። ያ ድምጽ ይቺ ዋሽንት ናት። ደመራውን ከቦ መጫወቱ ቀጠለ። የባሩኝ ሰው የኢትዮጵያ መስታወት ነው። በማኅበራዊ ሴቱ ተጋብዷል። አብሮ መኖር የሚታይበት ልዩ ስፍራ መስከረም 16 ደመራ። ይህ ቀን የመስቀል አብሮነት ከየቤቱ ወጦ አደባባይ የሚያደምቅበት ነው። የክርስቲያኖች ደመራ ሲደምቅ ዋሽንታቸው የማትቀረው የመንደሯ ምልክት ደመራውን ከቦ ምርቃቱ፣ አብሮነቱ፣ መብላት፣ መጫወቱ የመስቀል አንድ መገለጫ ነው። የሰው ቁጥር ጨመረ፣ ስፍራው ደመቀ። ባሩኝ አብሮ መሆን ደመቃት። ከማፌድ ሰማይ ስር ነኝ። ገና መስቀል ሳይሄድ የከርሞ መስቀልን መናፈቅ ከደረስኩኝ አለ ይሄው ብሎ ከነስለቱ ይመጣል። መብላት መጠጣቱ በወደቀ ወደ መራፊት ቀጠለ። ከጉራጌ መንደሮች በአንዷ ማፌድ ባሩኝ የመስቀልን በዓል አብሬ አሳለፍኩ። የተቀበለችኝ መንደር በመስቀል ተሞሽራ በደመራዋ ስታጌጥ እኔ እንግድነት አልተሰማኝም ነበር። ዛሬ እንዲህ ያሉ እልፍ መንደሮች እንዲህ ባለ ሴት ደምቀዋል። በሕይወት ዘመን አንዴ ይህንን መሳይ ውብቄ ለመጣ ከትዝታው ጋር አብሮ ይኖራል። የተቀበለንን የቤተሰቦቻችንን ልብ በምን ልክ ምስጋና ይገልጸዋል? ስመረቅ ነው የከረምኩት። እኔም ልመርቃችሁ፣ አሜን በሉ። በሕይወት ዘመናችሁ አንዱን መስቀል እንዲህ ያለ ሴት ከሚታይበት አንዱ የኢትዮጵያ መንደር ለማሳለፍ እድል አገኙ።